ማግባት አልችልም። ከዚህ በፊት ተናግሬ ያለሁ እውነት ነው። እንዳጠየቁት ምናምን እና አላገባም። ከሰሞኑም መነጋገሪያ ከሆኑ ዶክተር ወዳጄነህ በአባይ ቴሌቪዥን በመቅረብ ያደረገው ቃለ ምልልስ ብዙዎችን እያነጋገረ ይገኛል። ዶክተር ወዳጄነህ ከባለቤቱ ዘማሪ ሶፊያ ሽባባው በመለያየቱ ሁልጊዜ ጊዜ ከሚደርሰው ጥያቄ ከሆነው አንዱ ብቻህን አትሁን፣ ትዳር ሊኖር ይገባል የሚለው ጥያቄ ነው። በዶክተር ወዳጄነህ መልስም ያልተሰጠበት እንዲሁም ዶክተር ወዳጄነህ እንዲጠየቅ ከማይፈልገው ጥያቄ አንዱ ነው። መጠየቁም አልቀረም እና በአባይ ቲቪ ላይ ቀርቦ ከቀረቡለት ጥያቄ አንዱ እና ብዙዎች መልስ የሚፈልጉበት ጥያቄ ነው። እሱም ዶክተር ወዳጄነህ ለምን አዲስ ትዳር አትመሰርትም ነበር። ታዲያ ዶክተር ወዳጄነህ ለዚህ ጥያቄ ከዚህ በፊት ማንም እንዲጠይቀው እንደማይፈልግ ገልጾ ነገር ግን አሁን ሁሉም ሰው ማወቅ አለበት በማለት ለጥያቄው መልስ ሰጥቶበታል። እኛም ዶክተር ወዳጄነህ መልስ የሰጠበትን ቪዲዮ ይዘንላችኋል። እናንተም ቪዲዮን እስከ መጨረሻ ተከታተሉ። ቪዲዮን ተመልክተን እንመለስ። ማግባት አልችልም። ከዚህ በፊት ተናቅር ያለው እውነት ነው። እንዳትጠይቁት ነው እና አላገባም፣ በልጆቼ ምክንያት ምን አለ እኔም ደግሞ አሁን ለልጆቼ አዲስ እናት ማምጣት አልችልም። ስቴፕማ ማምጣት አልችልም። ልጆቼም ደስተኛ ስለማይሆኑ ማለት ነው። እዛም እዛም እዛም ማለት አልችልም። መንፈሳዊ ሕይወት አይፈቅድም። እንደ ካዥዋሊ ደግሞ ገርልፍሬንድ ሊያዝና ከዛ ገርልፍሬንድ ይዤ ከዛ ስንለይ እንለያያለን ማለትም አልችልም። የኔ ስታትስ እምነቴም ማለት ከእግዚአብሔር ጋር ያለኝ ነገር አይፈቅድም እኔ ላደረግ የምችለው ለነሱ የመከርኳቸውን ነገር ነው። እንግዲህ ዶክተር ወዳጄነህ በአባይ ቴሌቪዥን ላይ በመቅረብ ያደረገውን ቃለ ምልልስ እንደተመለከታችሁት ነው። ዶክተር ወዳጄነህ እንደሚታወቀው ትዳሩን ካጣ ጊዜ አንስቶ እስካሁን ሌላ ትዳር እንዳልመሰረተ እንዲሁም እጮኛ እንደሌለው ብዙዎቻችን እናውቃለን። ዶክተር ወዳጄነህ በዚህ ጉዳይ ላይም ረዘም ላለ ሰዓት መልስ ሰጥቶበታል። እሱም ማግባት እንደማይፈልግ እና የማያገባበትም ምክንያት በልጆቹና በተለያዩ ምክንያቶች መሆኑን ገልጿል። እኔ ከዚህ በኋላ ትዳር መስርቼ ለልጆቼ ሌላ እናት ማምጣት አልፈልግም። ልጆቼ ደስተኛ ስለማይሆኑ ይህንን ነገር አላደርግም። ይሄ ብቻ ሳይሆን እንደፈለኩኝ ሴቶችንም መገናኘት አልችልም። ማለትም ሕይወቴ አይፈቅድልኝም። እንደማንኛውም ሰው እጮኛ ይዤ በማንኛውም ጊዜ ስንለያይ እንለያያለን፣ ማለትም ለእኔ የተፈቀደ አይደለም በማለት በአባይ ቲቪ ላይ የእውቀት አልማዞች ላይ ዶክተር ወዳጄነህ በአሁን ጊዜ ያለውን አቋም ገልጿል። እናንተስ በዶክተር ወዳጄነህ ሀሳብ ላይ ምን ትላላችሁ? ሀሳብ አስተያየት በሀሳብ መስጫ ሳጥን ውስጥ ያስቀምጡልን። ለፋሪስ ሚዲያ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እንላለን። የምናደርሳቸው መረጃዎች በፍጥነት እንዲደርሳችሁ የደውል ምልክትን ይጫኑ እያልን ላይክ እና ሼር እንዳይረሳ፣ እኛ ከወዲሁ ተሰናበትናችሁ። ቸር ሰንብቱ።